ሥልጣን በያዘ በሁለት ዓመት ውስጥ ብቻ ከ18 ጊዜ በላይ የግድያ ሙከራዎች ተደርጎበታል። በሀገሪቱ ውስጥ ከሚገኙ ባለሥልጣኖችና ሚኒስቴሮች ላይ 30 ፐርሰንት ደሞዝ ቀንሶ ለመንግሥት ሠራተኞች 50 ፐርሰንት ደሞዝ ጨምሯል። በበርካታ ኢትዮጵያን ዘንድም እጅግ ገናናና ታዋቂ ሰው በርካቶችም ዳግማዊ ሳንካራ ያሉ ይጠሩ የ37 ዓመቱ ወጣት ቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ታዲያ ይህ መሪ ወደ ኢትዮጵያ ቢመጣና ቤት መግዛት ቢፈልግ ለእሱ ክብር የሚመጥን ፕሬዚዳንሻል ስታንዳርድ ቤት የት ይገኛል ብዬ ብዙ ሰዎች ውስጥ ጠይቅና ኢንተርኔት ላይም ስፈልግ ነበር። በስተመጨረሻም ከብዙ ፍለጋ በኋላ መሃል ቦሌ ላይ አንድ ቤት ተገኘ። እናም ይህንን አስገራሚ ቤት በዚህ ቪዲዮ አሳያችኋለሁ፣ አብራችሁን ቆዩ። ስለ እናትህ ቤት እንግዲህ፣ አንዳንድ መረጃዎች። ሆም ታድሎ እባላለሁ። የጊዮን ሆም አማካሪ ነኝ። ካምፓኒያችን ጊዮን በቢዝነስ ደረጃ ከስሞል ቢዝነስ ተነስቶ ላለፉት 50 ዓመታት ወደ ስድስት ሰባት እህት ኩባንያዎች ያፈራ ካምፓኒ ነው። ያም ማለት እንግዲህ ቤት ጓዳ የምናውቀው ጊዮን በረኪና ፣ ጊዮን ትራንስፖርት፣ ጊዮን ቱሬን ትራቨል፣ ምስራቅ ፉድ ኮምፕሌክስ፣ አሁን ደግሞ ስምንተኛ እህት ኩባንያ ጊዮን ሆምስ ሪል ስቴት ብለን በዚህ በመሃል ቦሌ ወሎ ሰፈር ኮምፓውንድ አፓርትመንቶችን ለደንበኞች ይዘን ቀርበናል ማለት ነው። እናተጋ ያሉት የቤት አማራጮች በምን ሀል ካሬ የቤት አማራጮች ናቸው ያሉት ና ሲያጠቃላይ ስለ ቤቶቻቸው ግንባታ ምን ያህል ፕሮግረስ ላይ እንደደረሱ ሲያጠቃላይ ያለውን ነገር። ሎኬሽናችን እንግዲህ በአዲስ አበባ እምብርት የሚባለው ቦሌ ወሎ ሰፈር ላይ ነው የሚገኘው። በዛ ላይ ደግሞ የመጀመሪያው ኮምፓውንድ ነው፣ ሀያ ሺ ካሬ የትር ኮምፓውንድ ነው እያለማን ያለ ነው ወሎ ሰፈር ወንጌል ላይት ፊት ለፊት ይገኛል። ሳይታችን ለሁሉም ቦታዎች አክሰስ የሚያገኙበት ማለት ነው። ሴንተር የሆነ ቦታ ነው። ለአካዳሚካል ኢንተርናሽናል ትምህርት ቤቶች፣ የሃይማኖት ተቋማት እንዲሁ ደግሞ የህክምና ማዕከላት ና ሀሌሉያ ሆስፒታል ዙሪያውን በሳይታችን ዙሪያ አሉ። ሳይታችን አጠገብ ደግሞ አዲስ መንደር ኢኮኖሚክ ዞን የተባለ እኛ ሳይት ፊት ለፊት ጠቅላይ ሚኒስቴር ባለፈው አመት ያስተዋወቁት ወደ 350 ሺ ካሬ ላይ ያረፈ ትልቅ የመዝናኛ ና የንግድ ማዕከል አለ። ምንድነው ይሄ የጠቀስኩበት እኛ ቤት አንድ ደንበኛ ሲገዛ የውጭ ኢንቨስተሮች ይመጣሉ እና እነዛ ኢንቨስተሮች ከዚህ ከኛ ቤት ላይ በዶላር ይከራያሉ። ወደ ኮምፓውንድ ሲመጣል ደግሞ ሀያ ሺ ካሬ ላይ ያረፈ መንደር ነው እያለማን ያለን። ከመንደሩ ውስጥ እንግዲህ ሁለት ብሎኮች ዘጠና አምስት ፐርሰንት በላይ በሚባል ደረጃ ደርሰዋል። ዘጠና አምስት ፐርሰንት ደርሰዋል ያልኩ ቤቶች እነዚህ ሁለቱ ቢልዲንጎች ናቸው። እንደምታያቸው ፊኒሽንጋቸው እየተሰራ ነው። አልሙኒየም ተገጥመዋል። ሊፍት ተገጥመዋል። የቀለም ስራ ጨርሰናል። ሁለቱ ብሎኮች ጅፕላስ አስራ አንድ ያልኩህ በፍሎር አራት ቤት ያልኩ እነዚህ ናቸው ከ ኮምፓውንዳችን ሁለቱ ብሎኮች ጂ ፕላስ 11 ናቸው። ቤቶቹ ደግሞ በፍሎር አራት ቤቶችና ሁለት ሊፍቶች ያሏቸው ናቸው። እንዲሁ ሊፍታችንም እዚህ ፊት ለፊት አለ። ሁለት ሊፍቶች አሉ ማለት ነው። ሁለቱ ቤቶች አንዱ ሊፍት ሁለቱ ቤቶች አንዱን ሊፍት መጠቀም ይችላሉ። ደረጃችን እንዳየው ሰፊ ነው። ሱቅና ቤት አንድ ላይ አንገነባን። ለየት የሚያደርገው የተለያየ ነው። ሶስት አይነት አማራጭ ነው ይዘን የመጣ ነው። በፕሮግረስ ደረጃ ማለት ነው። ሁለት ቢልዲንጎች 90 ፐርሰንት ደርሰዋል። 95 ፐርሰንት በሚባል ደረጃ ሊፍት ተገጥሞላቸዋል። አልሙኒየም ተገጥሟል። ቀለም ተሰርተዋል። እንደምናያቸው ያደረጋቸው በቀጣይ ደግሞ አምና በዚህ ሰሞን የጀመር ነው ቁፋሮ ላይ የነበረ አሁን 75 ፐርሰንት በላይ የደረሰ እስኬለተኑ ያለቀ ፓርቲሽኑ ከስር ከስር እየተሰራ ያለ ጂ ፕላስ 15 ቢውልዲንግ አለ ማለት ነው ፊት ለፊት ሰባት መቶ ካሬ የሚሆን የልጆች መጫወቻ ፕሌይ ግራውንድ አለ እዚህ ጋር አንድ ደንበኛ ከኛ ቤት ሲገዛ ሁለት ፓርኪንግ ነው ያለው አንድ ቤዝመንት ላይ ያለው አንድ እዚህ ጋር ያለው ማለት ነው ኦኬ እስቲ አጠቃላይ ያለው የካሪ አማራጮች ምን ይመስላሉ እስኪ እና አጠቃላይ ከ94 ካሪ ጀምሮ እስከ 216 ካሪ አማራጮች ይኖሩናል 94 ካሪ ባለ አንድ መኝታ ነው 140 አምስትና መቶ ስልሳ ዘጠኝ ካሬ ባለ ሁለት መኝታ ተጨማሪ ሰራተኛ ክፍል ያላቸው ቤቶች ናቸው። እንዲሁም በመቶ አምሳ ና በሁለት መቶ አንድ ካሬ ደግሞ ሶስት መኝታ ተጨማሪ ሰራተኛ ክፍል ያላቸው ናቸው። ሁለት መቶ አስራ ስድስት ካሬ ደግሞ በአይነቱ ለየት ያለ የቪላ ቤት ስታንዳርድ የሆነ ባለ አራት መኝታ ቤት ይዘን መተናል ማለት ነው። የቤት 145 ካሬ ነው። ሁለት መኝታ ተጨማሪ የሰራተኛ ክፍል ነው። እንግዲህ እንደምታዩ ሳሎኑ በጣም ሰፊ የሆነ ሳሎን አለው። አቀማመጡ ሊቪንግ እና ዳይኒንግ በጣም ቆንጆ የሆነ ሳሎን አለው። ፊት ለፊታችን ደግሞ ኪችኑ አለው። ኦፕን ኪችን ማለት ነው። እንደምናየው ሲሊንግ ሃይታችን ደግሞ እንደምታየው ወደ ሶስት ሜትር አካባቢ ነው። ሶስት ሜትር በጣም ቆንጆ ነው። ናቹራል ላይት ያገኛል ያልኩ ቅድም። ሁሉም መኝታ ቤቶቹም እንዲሁ ሳሎኑ መታጠቢያ ቤቶችም የተፈጥሮ ብርሃን ያገኛሉ ማለት ነው። በጣም ሰፊ አቀማመጡ ቆንጆ የሆነ ቤት ይህን ይመስላል። 145 ካሬ፣ ጂም፣ ስፓ፣ እንዲሁ የመሮጫ ትራክ፣ ባስኬትቦል ኮርት፣ የልጆች መጫወቻ ፕሌይግራውንድ፣ ስዊሚንግ ፑል መዋኛ ገንዳዎች ያካተተ ነው። አሁን ጀምሮ የከርሰ ምድሯችን አክቲቭ ነው፣ ትራንስፈርመሮች አክቲቭ ሆነዋል። ሁለቱ ብሎኮች ሊረከቡ ስለሆነ፣ በሌላኛ በኩል ደግሞ ሁሉም ቤቶች የተፈጥሮ ብርሃን ናቹራል ላይት ናቹራል ቬንቲሌሽን አላቸው ምክንያቱም በፍሎር አራት ቤቶች ብቻ መሆናቸው ትልቅ ጥቅም አለው። አንድ ሰው ፕሬዚዳንት ደረጃ እና ተቃዩ ይመጣ ሊያገኙ የሚችለው ቤስት የሆነ ቤቶችን እያየው ነበር። ና አሁን ለሽያጭ የወጡት የትኞቹ ቤቶች ናቸው? ግንባታቸው ከተጠናቀቁ ሁሉም ቤቶች ላይ ሽያጭ አለን። ግን ደግሞ በፕሬዚደንት ሻህል ላልከኝ በጣም የሚመጥን ቤት ነው ይሄ። ባለአራት መኝተው 216 ካሬ ያልኩህ የቪላ ቤት ስሜት ነው የሚሰጠው። የሰራተኛ ክፍል የራሱ አባዝሩም ላውንደሪ ክላስ ኪችን ሆኖ ራሱን ችሎ ሰርቪስ ኤሪያ ያለው ነው። እውነትን ለፕሬዚደንሻል የሚመጥን ሌክዠሪ ቤቶች ነው እየገነባን ያለ ነው። ከዛ ደግሞ ሎቪያችን እንደምታየው በጣም ሰፊ የሆነ ሎቢ ነው። ይሄ ሎቢ ምንድን ነው? ሁሉም ቤቶች የተፈጥሮ ብርሃን ሊኖራቸው ያገዛል። አነስ ያለ ሴርሞኒ ማዘጋጀት ይችላል ማለት ነው። እንዴ ነው አከፋፈል፣ የፕራይስ ሁኔታቸው፣ ዳውን ፔመንታቸው እስከ ስንት ፐርሰንት ጀምሮ ነው ቀድመህ ክፍያው? ይሄ አሁን የመጣችሁበት ወቅት እንደውም በጣም ቆንጆ ወቅት ላይ ነው የመጣችሁ ሰሞኑን ብሎክ አራት ብለን አራተኛ ብሎክ ለሽያጭ ያቀረብነው አለ። እሱም ማለት በፕሮሞሽናል ፕራይስ ወደ 18 ፐርሰንት የሚሆን ቅናሽ አድርገን እየሸጥን ያለነው ያም ማለት ለ10 ደንበኞች ቀድመው ለመጡ ለ10 ደንበኞች 18 ፐርሰንት ቅናሽ አድርገናል። ካሬ ኖርማሊ 115 ሺህ ብር ነው የሚሆነው የካሬ ዋጋችን። አሁን ላይ ግን እስከ 94 ሺህ ብር ድረስ ወርደን የሸጥ ነው የሚገኘው። ለ10 ቤቶች ብቻ የተሰጠ ነው። ስለዚህ የቀድሞዎች ያለቀ ቤት ነው፣ እቃቸውን ይዘው ብቻ ቱ መግባት ውስጥ በአራት ወር ባልፈጀ ጊዜ ውስጥ የምናስረክበው ነው ቤት ነው ማለት ነው እውነት እስካሁን ድረስ የተለያዩ ሬሰርች ጋር ያለው ግን እንደዚህ ያለቀ ቤት የተሸጠ አይቻላል ሮዲ አብዛኞቹ ገና አንደር ኮንስትራክሽን ገና ግንባታም ሳይጀመሩ ነው የሚሸጡት እና ተጋ ግን ተገንብቶ ያለቀ ቤት አክቹዋል መሬት ላይ ያለ ቤት ነው ደንበኛ መጥቶ የሚገዛው ይህም ዴሊቨሪ ታይም የሚባል ነገር የለውም ሮዲ ያለቀ ነገር ነው እና በጣም ደስ የሚለው የካሪያ አማራጫቹ ፕራይሳቹ በጣም አሪፍ ነው። አከፋፈላችን የሚሆነው 90% የደረሱትና 70% የደረሱት ላይ ታይም ቤዝድ በየአራት ወር ጋፕ ነው የሚሆነው። እንዲሁ ደግሞ ለአዲሱ ለብሎክ አራት ብለን ላወጣነው ከሱ ላይ ደግሞ አከፋፈል ሁኔታችን የሚሆነው ፕሮግረስ ቤዝድ ነው ያደረግ ነው። ደንበኞች ከመረጡም ታይም ቤዝድ ማድረግ ይችላሉ። ፕሮግረሱ ፈጠነብን ካሉ ፍሌክሲብል ነው። ካምፓኒው እንደ ደንበኞች አከፋፈል እያየ ነው እንጂ እንደዚህ የሚያጨናንቅ አይደለም። ካምፓኒ ቀደም እንደነገርከኝ ትልቅ ዲስካውንት አለ። ለአስር ቤቶች ብቻ የተዘጋጀ ደንበኞች እንግዲህ ይሄን ኦፈር እንዲጠቀሙ ምድሮ ማድረግ ያለባቸው ለደንበኞች ብቻ ነው ይሄ ዲስካውንት የተዘጋጀው። ኖርማል ዋጋችን በ115 ሺህ ብር ነው በካሪ ስለዚህ አሁን ላይ በ94 ሺህ ብር የምንሸጠው ለቤቶች ብቻ ነው። እነዚህ ቦታዎች እንደተነሱ ኖርማል ዋጋችን ይመለሳል ማለት ነው። የድሉ ተጠቃሚ እንዲሆኑ መልክቴን አስተላልፋለሁ። ከሌላው ለየት የሚያደርገን ጊዮን እንግዲህ መጀመሪያ አይዲያ አይደለም እየሸጥ ነው ያለ ነው፣ ፍሎር ፕላን አይደለም የተገነቡ ቤቶችን ነው እየሸጥ ነው ያለ ነው። እንደገና ደግሞ ቅድም ላልከው ፕሬዚደንሻል ደረጃ ላልከው በጣም የሚመጥንና ሌግዥሪ ቤቶች ነው እየሸጥ ነው ያለ ነው። ያም ማለት በፍሎር አራት ቤቶች ብቻ ነው የገነባው። ደንበኞች ደግሞ ከውጭ ሀገርም ያሉ እዚህ ሀገር ውስጥ የሚያሉ መግዛት ይችላሉ። ምንድነው መግዛት የሚችሉ ውጭ ሀገር ያሉት ውላቸውን በዴቼል ፖስታ መላላክ እንችላለን ማለት ነው። ስለዚህ በአካል እዚህ ሳይመጡ ያሉ ነገር እዛ ሆኖ መጨረስ ይችላሉ። አንድ ደግሞ በተወካይ መጨረስ ይችላሉ። አድራሻችን ዋትስአፕም፣ ቴሌግራም እንዲሁ ሁሉንም ሶሻል ሚዲያ ቀጥታን በመደወል የሚያገኝ ስልክ ቁጥራችን 0997159091 የሚል ስልክ አለን። በዚህ ሁሉንም ሶሻል ሚዲያ ተጠቅመው ማናገር ይችላሉ። እኛን ማለት ነው ለመናገር በቃ ለፕሬዚዳንሻል ደረጃ የሚመጥን በጣም ደስ የሚል ቆንጆ ከሎኬሽን ጀምሮ ከቤታችሁ አሰራር ጀምሮ በጣም የሚገርም አሪፍ ቤት ነው በእውነት ቤታችሁ በጣም ነው እንደሰማውት እንደተነገረለት ፕሬዝዳንሻል ሊቪል ቤት ብየዋለሁ። ደሞ እንግዲህ መተው ከእናንተ ጋር ቤት እንደሚዞር ተስፋ አደርጋለሁ። ስለመስተንግዶና ስለመብራሪያ በጣም አመሰግናለሁ፣ በጣም አመሰግናለሁ፣ በጣም አመሰግናለሁ። ሰላም እሺ።